ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ውዶች የኔ ምርጦች ውድ ፋሚሊዎቼ እንዲሁም የጨረቃ ቤተሰቦች ሰላማችሁ በያላችሁበት ብዝዝት ትርፍርፍርፍ ይበልልኝ ያልኩኝ እንግዲህ ዛሬም በድጋሚ በሌላ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ፕሊስ ሰብስክራይብ አድርጉ፣ ላይክ አድርጎ ሼር አድርጉ። እንግዲህ ዛሬ ትናንትና በትላንትናው ቪዲዮ ብዙዎቻችሁ ያው መጨረሻ ላይ በተፈጠረው ነገር በጣም ተደናግጣችኋል ደንግጣችኋል። ሁላችንም ደንግጠናል፣ እናንተ ብቻ ኔም ደንግጫለሁ በእውነት። ምክንያቱም ያው ብሩኬ እንዴት ሲያሽከረክር እንደነበረ አይታችሁታል። መታጠፊያ ላይ በተለይ እንደዚያ አይነት ፍጥነት አይደረግም። በእርግጥ ደንግጦም ሊሆን ይችላል እና ብዙዎቻችሁ በዚህ ዙሪያ በጣም የተሰማችሁ የደነገጣችሁ አላችሁ እና ያው ስሜታዊ ሆኖ ነው። በዚህ ዙሪያ ደግሜ ማውራት አልፈልግም። ምክንያቱም ትናንትና ተናግር ያለው ብዙ ነገር ራይሜም ራይሜንም ይዘችሁ የምትዞሩ ማለት ያው የምትሳደቡ ማለት ነው። ለእናንተም ተናግር ያለው መድገም አይጠበቅብኝም። ግን ዛሬ ሀይሚዬ አንድ መልእክት አስቀምጣለች። ስለ እሱ ብዙ ነገር ማለት እፈልጋለሁ። የእውነቴን ነው የምላችሁ። ማለት እንግዲህ ዛሬ ብቻ አይደለም፣ ሰሞኑን ፖስት የምታደርጋቸው ነገሮች በሙሉ በጣም ግራ የሚያጋቡና የሆነ ነገር ውስጥ እንዳለች የሆነ ያልተመቻት ነገር ወይም ደግሞ ሰዎች በሚዲያ ብቻ ሳይሆን በውስጥም እየገቡ የሆነ የሚረብሻት ነገር እንዳለ እኔ ተሰማኝ ማለት ነው እና እሷ ደግሞ በስቶሪ እንዲሁም በፕሮፋይል በአንዳንድ ነገሮች ፖስት እያደረገች ሀሳቧን ትገልጻለች። እንዲሁም ደግሞ ውስጡ ያለውን ነገር ነው የምትገልጸው እና አንዳንዴ ያው ሁሌም እንደምላችሁ እኛ ከወዲያባውን ፕሮፋይል ያዋጣዋል እንዲሉ ብዙ ጊዜ ፖስት የምናደርጋቸው ነገሮች የውስጣችንን የሆዳችንን ይገልጽልናል ብለን የምናስባቸውን ነገሮች ነው እና አሁን እኔ ማለት የምፈልገው አንደኛ ሀይምዬ አንቺን ተጠግተው እስካልነኩሽ ድረስ አንቺን አጠገብሽ መጥተው ሌላ ነገር እስካላደረጉ፣ አንቺን መንካት እስከማይችሉ ድረስ እንደዚህ በሚዲያ ለሚጨበጨበው፣ በሚዲያ ለሚወራው፣ በሚዲያ ለሚናገሩሽ፣ ለሚሰድቡሽ እንዲሁም ደግሞ ሚዲያ ላይ ወጥተው ፎቶሽን ብዙ ነገር ለሚያደርጉ ወይም ስምሽን ጠርተው ያልሆነ ነገር ለሚሉሽ ሰዎች እኔ እንደ እህት ምነግርሽ ነገር፣ መልስ ባትሰጪ ብትታያቸው። አንቺ ለነሱ መልስ በሰጠሽ ቁጥር እነሱ አንቺ ያዳመጥሻቸውና የሰማሻቸው ወይም ደግሞ የተበሳጨሽላቸው ወይም ደግሞ ቦታ የሰጠሻቸው መስሎ ስለሚሰማቸው አንቺ ለነዚህ ሰዎች ቦታ አትስጪ፣ መልስም አትስጪ። ምክንያቱም በሩቁ ይለፍልፉ። በሩቁ እንዴት ነው የሆነ ሰንሰለት ውስጥ ያለው ውሻ ታውቃላችሁ አይደል? መውጣት አይችልም፣ ግን በሰንሰለት ታስሯል። ግን ውስጥ ሆኖ ውውውውው የሚበቃኝኝ የሚል ማለት ነው። ልክ እንደዛ ይጩሁ። ምን አስጨነቀሽ? ዝም በያቸው። ስራሽን ስሪ አንቺ ህይወትሽን ኑሪ። ከነሱ ጋር መመላለስም አያስፈልግም፣ እነዚህ ከነዚህ ጋር። ምክንያቱም እኔ እየተረዳሁ ያለሁት ነገር በዝች ምድር ላይ ለሰው ልጅ ምንም ምንም ምንም ብታደርጉ፣ ምንም ብትሉ እንዳው የሆነ እንከን አያጡላችሁም። እግዚአብሔርን በቃ የተረዳሁት ነገር ቢኖር የሰው ልጅ ማስደሰት አትችሉም በቃ ሁሉንም ሰው ማስደሰት እስከማትችይ ድረስ አንቺ እየተመቸሽንና ላንቺም የመጥንሽ ቦታ ላንቺም የሆንሽን ነገር ማድረግ ብቻ ነው። ከዛ ውጭ ማለት ነው፣ ለሰው ለምን ትጨነቂያለሽ? ስለ ሰው አትጨነቂ። ምክንያቱም ሰው ምንም ብታደርጊ ምንም እያመሰገነሽ አይደለም። ፕራንክ አታርጊ፣ ፕራንክ አታርጊ፣ ፕራንክ አታርጊ ተባለች። እሺ ያንም ፕራንክ እርግፍ አርጋ አሁን አጭር ፕራንክን ያደረገችው ይህንን ለምን አደረገች? አላችሁ ደግሞ። እና ታዲያ ምን ታደርጋችሁ? ስለዚህ በቃ የሰው ልጅ ፍላጎት አያልቅም። ምንም ብታደርግ አንቺን ከመናገር እና አንቺን ያልሆነ ስም ከመስጠት እማይመለሱ ከሆነ ዝም ብለሽ ስራሽን ስሪ፣ የፊትሽን ብቻ። እኔ በአንድ ነገር አምናለሁ፣ ብሩኬን እንደምትወጀው እንደምታስብላት ከኛ በላይ ለሱ እንደምታስፈልጊው የሱን ክፉ እንደማትፈልጊ በዚህ እኔ ጠንቅቄ አምናለሁ። እና ታዲያ እንዴት ነው እኔ ከአንቺ በላይ ለብሩኬ ላስብለት የምችለው? እንዴት ነው እሱ አንቺ ብሩኬን ጎዳሾ ብዬ አንቺ ልናገር የምችለው? ታውቃላችሁ በተለያየ መንገድ እና በተለያየ ምክንያት ሀይሚ በብሩኬን እንደማትደራደር ብሩኬን እንደምትወደው አሳየታችኋለች አይደለ ስለዚህ በእሷ ምንም ምንም ቢሆን በእነሱ መካከል ሁለቱም እሱ ለእሷ እሷ ለእሱ ያስባሉ በቃ ስለዚህ እነሱ ይጠባበቃሉ እኛ አይደለንም ስለዚህ ሁለቱም የስራ ሰዎች ናቸው ስራ ይስሩ እንደነገርኳቸው ተነጋግረው ነው የሚሆነው። ብሩኬ ደግሞ ግዴታ እውነት ማስመሰል ስላለበት እንደዛ ተቆጥቶ መኪናውን አሽከርክሮ ሄደ። በጥንቃቄ ማደርገውት ሊሆን ይችላል። ስለዚህ እኛ ከእሷ በላይ ስለማናስብለት ምንም ማድረግ አይቻልም። ከዛ ደግሞ ከሚዲያ አልፈው አጠገብሽ መጥተው አንቺን ለመንካት የሚሞክሩ ከሆነ ደግሞ ማን እንደሆነች ምን እንደሆነች በቀጥታ አውጪ ወደ ሚዲያ። በቃ ምክንያቱም ይሄን ያልኩበት ምክንያት በጣም በጣም ሀይሚዬን የሆነ ውስጧን የነካስ የሚናገራት ሰውን እንዳለ ነው በጣም የተረዳሁት። አሁን ማለት ነው። በቃ አንቺን በየጊዜው የሚረብሹት ከሆነ ማንነታቸውን ተናገሪ። ማንም ዝም አይልም፣ ማንም አይሰማቸውም በአንቺ እንደዚህ ደግሞ በሶሻል ሚዲያ መጥተው ለሚለፈልፉት ይሄ ለትርኪ ምርኪው ነገር ከሆነ ደግሞ ታያቸው ወደ ሚዲያ። ሲጀመር ሲመጣ ሁሉ ነገር ቀና ይሆናል ማለት አይደለም፣ እንኳን አይደለም ማንቺ። እኛ እንኳን ላይቭ ስንገባ እንኳን እግዚአብሔርን እግዚኦ የሚሳደቡት ስድብ፣ የሚናገሯችሁ ንግግር፣ ቀን ሞራላችሁን ለመንካት፣ ለመስበር ወደኋላ እንድትቀሩ ለማድረግ እግዚአብሔርን ነው የምላችሁ ሳሆን እንጃ ማሰብ ትቷል እስከምትሉ ድረስ ነው የሚናገሩት እና ለማንኛውም ቦታ አትስጪ ልልሽ ፈልጌ ነው ሀይምዬ። በአካል መቶ የሚነካሽ የሚናገርሽ ካለ ደግሞ በግልጽ ተናገሪ ልልሽ ፈልጌ ነው። ብሩኬም ያው ዝም እንደማይል ተስፋ አለኝ በዚህ ጉዳይ በአንቺ እንደማይደራደር እናውቃለን እና ፖስት ያደረገችው ነገር እንግዲህ ዛሬ ምንድን ነው፣ የዋሆች በስተ መጨረሻ በድል ይነሳሉ፣ አስመሳዮች ግን ይሸነፋሉ ብላለች። የእኔ የዋህ አይዞሽ፣ ከጣሪክ አንቺ ጋር ይሁን ከእናንተ ጋር ይሁን ስልብሩኬም ደግሞ እኔ ሳይሰማኝ ቀርቶ አይደለም ትላን ጀምሬ የተናገርኩት ግን ከኛ በላይ እሷ ታስብለታለች የሚለውን ነው የምነግራቸው ያለሁት። እና ተነጋግረውም ሊሆን ይችላል። ሀይሚ እንደዚህ አይነት አደጋ እንዲያደርስ አታደርግም። ብዙዎቻችሁ በቃ በጣም የተጨነቃለ ሰው ቢገጭስ እያላችሁ